የሕይወት አጋጣሚ ፀሐፊና አቅራቢ ቤተሰብ ሁለገብትዩ ሄኖክ እባላለሁ። ተወልጄ ያደግኩት በደብረ ዘይት ከተማ ቢሾፍቱ ነው። ደብረ ዘይት በጣም ደብስ የምትልና ሞቅ ያለች ከተማ ናት። ለሁሉም ነገር ትመቻለች። እናትና አባቴ በጣም የሚዋደዱ ሁለት ጥንዶች ናቸው። እናትና አባቴ ለሀያ አመታት ልጅ ሳይወልዱ ቆይተው እኔን አንድ ልጅ ወለዱ። በእርግጥ እናቴ በቤተሰቦቹ ብዙ መከራዎችን አሳልፋለች። የማትወልድ በቅሎ አረምን ውቅጡ የማይስድቧት ነገር የለም። ሆኖም ግን በሕይወቷ ከሱ ውጪ የምታውቀው ነገር ስለሌለ ከሱ ውጪ የመጀመሪያ ፍቅሯም የመጨረሻ ፍቅሯም እንዲሆን ስለምትመኝ ከሱ መለየትን አልፈለገችም። አባቴም በጣም ስለሚያፈቅራት የሚሉትን ሁሉ ችሎ ለሀያ ዓመታት ቆይተው፣ በሀያ ዓመታትም እኔን ወለዱ። እናቴ በጣም ደስተኛ ሆነች። በቃ እኔ በመወለዴ ደስ ነው ያላት። አባቴም እንደዛው እናም አባቴ በአንድ ድርጅት ውስጥ ሰራተኛ ነው። እናቴ በሆነ ቢሮ እንዲሁም የጽዳት ሰራተኛ ናት። በቃ በኑሯቸው በጣም ደስተኛ ናቸው። እኔም አድጌ ለትምህርት አቅም አዳም ስደርስ ወደ ትምህርት ቤት ገባው። ትምህርቴንም አንድ ሁለተኛ ክፍል እያልኩኝ ወደ ትልቅ ደረጃ ደርሼ አስራ ሁለተኛ ክፍል ደርሻ አለው። በነገራችን ላይ በትምህርት ቤቴ በጣም ጎበዝ ተማሪ ስለነበርኩኝ የተለያዩ ትምህርት ቤት በመሳተፍ ለትምህርት ቤቴ የተለያዩ ዋንጫዎችን ለእኔ ደግሞ የተለያዩ ሜዳሊያ እንዲሁም የመጽሐፍት እንዲሁም የደብተር ሽልማቶችን ሳስገኝ ነበረ። አስራ ሁለተኛ ክፍል ውጤቴን አጠናቅቄ የዩኒቨርሲቲ መግቢያ ውጤት እየጠበቅኩኝ ነው። በዚህ መሃልም እናትና አባቴን ለማገዝ የተወሰነችን ስራ ተፍ ተፍ ላለሁኝ ያው ኑሮ አደል ህይወትን ለመግፋት ሁላችንም በተለያየ መስክ እንሮጣለን። እናትና አባቴ መጥፎ ገቢ ባይኖርም ያላቸው ገቢ ፍቅርን፣ ሰላምን፣ መተሳሰብን ስላለበት ደስተኛ የሚሆን ህይወት ነው የምንኖረው። በቃ ምን ልበላችሁ፣ እኔ አንድ ልጃቸውን ለማሳደግ የማያደርጉት ጥረት የለም። ክረምቱም አልቆ የዩኒቨርሲቲ ትምህርቴን ለመግቢያ ውጤት የመጣ በከፍተኛ ውጤት ነበር ያለፍኩትኝ። ቤተሰቦቼ በጣም ደስ አላቸው። የዩኒቨርስቲ ትምህርቴንም ለመማር ሁሉን ነገር አስተካክዬ ወደ ተመደብኩበት ዩኒቨርሲቲ ወደ ሀረር አመራው። ሀረር ዩኒቨርሲቲም ስደርስ በጣም ሞቃታማና ትንሽ ከበድ የሚል ቢሆንም አየሩን ለመልመድ ብዙም አልከበደኝም። ምክንያቱም ደብረ ዘይትም ብዙም የምትከብድ እንዲሁም ደግሞ ብርዳማ አይደለችም ሞቃታማ ስለሆነች ከሀረር ጋር ተመጣጣኝ አየር ሜትሮሎጂ ስላላት ለመላመድ ብዙም አልከበደኝም። ሀረር የፍቅር ሀገር ነው። ሰዎቹ ወዲያው ነው ሰውን የሚያላምዱት። በቃ ወዲያው እስከ ሰዎች ተላመድኩ፣ ተግባባሁኝ። ዩኒቨርሲቲ ውስጥም ብዙ ተማሪዎችን ተግባባው። በትምህርት ቤቱም በጣም ጎበዝ ተማሪ የሆኑትን ተዋወቅን። ላይብረሪም ስናመሽ፣ ዶርምም ስንሄድ አንድ ላይ ነበር ምንሄደው። እንደዛ እንደዛ እያልን አመታትን አስቆጠርን። በትምህርት ቤታችን በጣም ጎበዝ ጭምት የሆነች አንድ ወጣት ነበረች። ሁሉም ይፈልጓታል። እሷ ግን ከትምህርቷ ውጪ ማንንም ዞር ብላ መመልከትም አታስብም። በጣም ጎበዝ ስሬስ የሆነች ናት። ማንም ሰው ሊያናግራት አይደፍርም። አንድ ቀንም እንደ አጋጣሚ ላይብረሪያ ምሽታ ስትመለስ እኔም ላይብረሪያ ምሽቴ ስመለስ መንገድ ላይ ተገጣጠምን። ሰላምታ ከተለዋወጥን በኋላ ለምን ሰው እንደማትቀርብ ጠየኳት። እሷም አባቴ አስጠንቅቆን የላከኝ ከትምህርቴ ውጪ ዝንፍ እንዳልል፣ ምክንያቱም አላማዬ ትምህርቴ ነው አባቴ ማስደሰት በምፈልገው ብላ አጫወተችኝ። ምክንያቱን ጠየኳትኝ አባቷ ካለናት እንዳሳደጋት ብዙ ውጣ ውረድን በሷ ላይ እንዳሳለፈ ነገረችኝ። በጣም አዘንኩኝ፣ ምክንያቱም በተወሰነም ቢሆን ቤተሰቦቼ በቤተሰባቸው የደረሰባቸውን መከራ እንዲሁም ችግር ስለማቅ ትንሽም ቢሆን ፈተናው ቁሽጠን ስራ ያደርገኝ አዘንኩላት። አይዞሽ ሁሉም ያልፋል ብዬ የዛን ቀን ሸኝቻት ተሰነባበትን። ለመጀመሪያ ጊዜ ወንድ ልጅን ቆማ በዩኒቨርሲቲ ግቢ ስታወራ ከዚህም በኋላ ለእሷ ያለኝ ቀረቤታ እየጨመረ መጣ። ምክንያቱም ብቸኝነቷ ያሳዝነኛል። እኔ በብዙ ልጆች ተከብቤ ነው ያለሁት፤ እሷ ግን ያ ሰው የመቅረብ ስሜቷ ፍራቸዋ ከሰው እንድትርቅ አድርጓት ብቸኛ ሆናለች። ለዚህም ማታ ማታ በምትወጣበት ሰዓት እየጠበቅኩኝ እየተከታተልኩ እየሸኘዋት ማውራትን ቀጠልን። በሚገባ ተግባባን። እንዲህ እንዲያ ያያልን የዩኒቨርሲቲ ትምህርታችንን ጨርሰን መመረቂያ ሰዓታችን ደረሰ። በመመረቂያ ሰዓታችንም ፓርቲ ተዘጋጅቶ ስለነበረ እዛ ፓርቲ ላይ ሁላችንም ታድመናል። እሷም አልቀረችም እዛው ተገኝታለች። የሚገርመው ነገር ደስተኛ ፈገግታና ፈገግታዋ ፊቷ ላይ ይታያል። በቃ ምን ልበላችሁ እኔም ደስ አለኝ በእሷ ደስታ። ምክንያቱም አንድ ሰው ሲደሰት ማየት የሚያስደስት ነገር የለም። ሲከፋ ማየት ደግሞ በጣም ያስከፋል። የውስጥህን ስሜት ደብቀህ ደስተኛ ለመሆን መሞከር ትልቅ ነገር ነው። በዚህ አደንቃታለሁ። ማንም ደስታዋን እንጂ መከፋቷን እንዲያቀባት አትፈልግም። በጣም ጎበዝ፣ ጠንካራ፣ እውነትም ምርጥ አባትን ያሳደጋት ብዬ አሰብኩኝ። እናም በዛን ቀማታ በተዘጋጀው ፓርቲ ላይ ሁላችንም ታድመናል። ያው ሁሉም ወጣት ስለሆነ ጭፈራው፣ ሁሉ ነገር ደርቷል። በዚህ አጋጣሚ ሁሉም መጠጥ ጠጥቶ ጥንድ ጥንድ እየሆኑ በየጥግ ጥግ ቁጭ ብለዋል። የሚገርመው ነገር እኔና እሷ ብቻ ልክ እንደ ሲንግል ተነጣጥለን ቁጭ ብለናል። በእርግጥ እኔም በሕይወቴ ማንም ሰው የለም እሷም በሕይወቷ ማንም ሰው እንደሌለን ያጫወተችኝ። ከዛም ወደ አጠገቧ ጠጋ ሰላምታ ከቀረብኩኝ በኋላ መጠጣችን መጠጣት ጀመርን። ከዛ ወዲህ ግን የተፈጠረውን እማቀው ታሪክ የለም። የዛን ቀን ምሽት በዛ ሁኔታ አልፎ ሁላችንም ተለያየን። ሁላችንም በተለያየንበት መስክ በስራ ተሰማራን። ምክንያቱም ሁላችንም በተለያየ ከተማን የመጣ ነው። እኔም ደብረዘይት ከተመለስኩኝ በኋላ እናትና አባቴ የምርቃት ፕሮግራም አዘጋጅተውልኝ ስለነበረ የምርቃት ፕሮግራሜን ተፍ ተፍ እያልኩኝ ማዘጋጀት ጀመርኩኝ። በአቅራቢያ የሚገኝ አንድ ጓደኛ የነበረ የሚኖረው ሞጆ ስለነበረ እሱን ጠርቼ ፕሮግራሜ ላይ እንዲታደም አረግኩኝ። የዛን ቀን ደስ የሚል ጊዜ ነበረ። ደስ በሚል ሁኔታ ማሳለፍን እናም የህይወት ምዕራፍ ቀጥላለች። ፕሮግራሙንም ካለቀ በኋላ ጓደኛዬን ሸኝቼ ወደ ቤት ተመለስኩኝ። ድንገትም ማታ ላይ ያለማላቀው ስልክ ጥሪ ተጠራ። ሄሎ አልኩኝ። ከዛ ማዶ የስልክ የሴት ድምፅ ነበረ። ደነገጥኩኝ። አቤት ማልበል አልኳትኝ። አይ አታቀኝም አለችኝ። እኮ የማላቀው ስልክ ኬት አገኘሽው አልኳትኝ። ዝም ብለህ አዳምጠኝ አለችኝ። እሺ ብዬ ማዳመጤን ቀጠልኩኝ። የነገረችኝ ታሪክ በጣም አስደነገጠኝ፣ ምክንያቱም አንድ በክፍላችን የምናቀው ወጣት በህይወቱ እንዳለፈ ነገረችኝ። በጣም አዘንኩኝ። ምን እንደሆነም ብጠይቃት እንደ አጋጣሚ የመኪና አደጋ እንደተፈጠረና ህይወቱ ወዲያው እንዳለፈ ነገረችኝ። በጣም አዘንኩኝ፣ ምክንያቱም ህይወት እንደዚህ ናት። ትላንትን እንኖራለን፣ ዛሬን እናልፋለን፣ የነገውን ደግሞ የሚኖረው ይኖረዋል። ብቻ ምን ልበላችሁ አዘንኩኝ። እናም ስልኩን ካቋረጥኩኝ በኋላ አባቴ ምንምን እንደሆነ ጠየቀኝ። ልጄ ምን ነው በማታዘንክ ምን ተፈጥሮ ነው አለኝ። አባቢ አንድ ላይ የምንማረው አንድ ወጣት ነበረ፣ በመኪና አደጋ ህይወቱ አልፏል ብላ አንዲት ወጣት ነገረችኝ አልኩትኝ። አይ ደስታውን አጣጥሞ ሳይጨርስ ምን ገጠመው ልጄ ፈጣሪ ነፍሱን በገነት ያኑራት ለቤተሰቡም መጽናናቱን ይስጥልን አለኝ አባቴ። አሜን አባ፣ በጣም ያሳዝናል። እንዴት ያለ ትሑት ልጅ መሰለክ፣ በትምህርት ቤቱም በጣም ጎበዝ ተማሪ ነበረ አልኩትኝ። ብቻ ምን ልበላችሁ ህይወት እንደዚህ ናት። ህይወት ትላንትና ያያችሁት ዛሬ አይኖርም። እንግዲህ ህይወት ይቀጥላል በማለትም ራሴን አጽናንቼ ወደ መኝታ ያመራው። በነጋታውም ወደ ትምህርት ቤቴ በማምራት ዶክሜንቶችን ማዘገጃጀት መሰባሰብ ጀመርኩኝ። ዶክሜንቴንም ከሄጄ ከምማርበት ዩኒቨርሲቲ ከመጣው በኋላ የተለያዩ ቢሮዎችን ማመልከቴን ቀጠልኩ። ለደቂቃ መቀመጥ አልፈለግኩም። ምክንያቱም ሰርቼ እናትና አባቴን ማገዝ ስላለብኝ። አባቴ እባክህ ልጄ፣ ትንሽ ጊዜ ቢሆን እረፍት አድርግ አለኝ። አባ ይበቃል፣ ምን እረፍት ያስፈልጋል? ሰርቼ እናንተ ማገዝ አለብኝ። ይህን ያህል ዓመት አስተማራችሁኝ፣ አሁንም እናንተ ላይ ሸክም ልሆን አልኩኝ። እናቴ በዚህ መሃል አይ ልጄ፣ መች እኛ ከበድከን አንተ እኮ ለእኛ ብርቅዬ ልጃችን ነህ። አንተ ማለት ለእኛ ሁሉ ነገራችን ነህ ልጄ መች ደከመን አልን አለች። አይ ማሚ፣ እናንተ ባትደክሙም እኔ እኮ ይደክመኛል። የእናንተ ድካም የእኔ ድካም ነው። ስለዚህ ማገዝ አለብኝ አልኩኝና በጠዋት ተነስቼ ቁርስ ከበላው በኋላ ወደ የቢሮ ማመልከቻ ይዤ ሄድኩኝ። እንደ አጋጣሚ አባቴ በሚሰራበት ሌላ ቅርንጫፍ የስራ እድል እንደወጣ ሰማውኝ። የስራ እድሉም ለማመልከት ወደ ቢሮ አመራው። የቢሮ አዛዥም አባቴን ያቀው ስለነበረ ረረረረሮ የአባቱ ቢጤ ጎበዝ ተማሪ ጎበዝ ሰራተኛ ልናገኝ ነዋ አለኝ። እንግዲህ እድል ከቀናችን ጋሼ አልኩኝና እኔም በፈገግታ መለስኩለት። ከዚህም በኋላ ብዙ አመልካቾች ተሰልፈዋል። ፈራው። አሁን ከዚህ ሁሉ መሃል አልፍ ይሆን ብዬ እራሴን ጠየቅኩኝ። ብቻ እድል ሁሉንም የምታስተካክል ይሆናል በማለትም ደግሞ፣ ተራዬ ሲደርስ ወደ ውስጥ ገብቼ የተጠየቁትን ጥያቄ ሳልፈራ በጠጠንቀቅ እንደ ወታደር መለስኩኝ። ብቻ ውስጤ እየፈራ ነው። ሆኖም ግን ላለመፍራት እየሞከርኩ የጠየቀኝን ጥያቄ በሙሉ ምላሹን ሰጠሁት። በነገራችን ላይ የተመረኩት በሲቪል ኢንጂነሪንግ ነው። በዛም ድርጅት ውስጥ የሚፈለገው ያም ስለነበረ ለዛም ነው ላመለክት የሄድኩትኝ። እንግዲህም የተሰጠኝን ጥያቄዎች ከጨረስኩ በኋላ ወደ ውጭ ወጣሁኝ። ሁሉም እየጠየገቡ ጥያቄያቸውን እየመለሱ ነው። ከሶስት ቀን በኋላ ተቀጥረን ወደ ቤት አመራን። እቤትም ከደረስኩ በኋላ አባቴ እሺ ጎበዙ ልጄ ምን ነበረ ነገሮቹን እንዴት አለፍክ አለኝ። አባቢ አጠይቀኝ በጣም ምርጭና ደስ የሚሉ ፈተናዎች ናቸው። እግዚአብሔር ያውቃል አልፋለሁ ብዬ ተስፋ አደርጋለሁ! ብዬ መለስኩለት። አየኔ ልጅ አንተ እኮ ጎበዝ ነህ፣ ትመልሰዋለህ፣ ስራውንም ታገኘዋለህ። ደግሞ ወዳጄ እኔ እኮ ብጠይቀው ብሎ ከአፉ ላይ ነጠቅኩት። በፍጹም አባ፣ በሰመድ በጉቦ በምን በሚባለው ነገር በፍጹም መግባት አልፈልግም። በጭንቅላቴ በእውቀቴ ለምን አንድ ዓመት አልቀመጥም? ፈልጌ ስራ ማግኘት ነው የፈልገው። ደግሞ እኮ እንደዛ አድርጋር ሊያሳድግ አልኩትኝ። አይ ልጄ፣ ለካ የተነገረን አትረሳም። አይ እኔ ልጅ፣ እኔማ ጓደኛዬ ስለሆነ እንደው ቢተባበረኝ ብዬሽ ልጠይቀው ነበር ለዛ ነው እንጂ በገንዘብማ አልሞክረውም፣ አለኝ እኮ አባቢ እኮ አባቢ በቃ በውጤቴ ከጠሩኝ ጠሩኝ፣ ካልጠሩኝም ሌላ ድርጅት ሞክራለሁ አልኩትኝ። ከዚህ በኋላም እራታችንን በልተን ወድላችንም ወደ መኝታችን አመራን። እናም አይነጋ የለም። በጠዋት ተነስቼ ቁርሳችንን ከበላላም በኋላ እናቴም አባቴም ወደ የስራቸው አመሩ። እኔም እንግዲህ የሚመጣውን እድል እየጠበቅኩኝ ድንገት ቤት ቁጭ ብዬ ሳለ የቢሮ ስልክ ተደወለ። አቤት ሄለው አልኩኝ። ወደ ቢሮም እንደምፈለግ በቢሮ ስልክ መልዕክት ደረሰኝ። እንዴ ሶስት ቀን አይደል እንዲህ ተባለው ብዬ ከራሴ ጋወራው። አቤት ምን አልከኝ አለኝ ከወዲያኛው አይ ወደዚህ ነው አልኩኝና፣ እሺ እመጣለሁ ብዬ ስልኩን ዘጋው። በፍጥነትም ለባብሼ ወደ ቢሮ አመራው። ወደ ቢሮም ሳመራ አለቃው በደስታ በፈገግታ ነበር የተቀበለኝ። ግራ ገባኝ። ተደውሎልኝ ነበረ አልኩኝና ገና ካፌ ሳልጨርስ ኮንግራ ኮንግራ አለኝ አለቃው። አቤት አለቃ ምን ተገኘ አልኩትኝ። ውጤቱን በሚገባ አልፈሃል ለድርጅታችን የሚመጠን ጎበዝ ሰራተኛን ያገኘ ነው አለ። አመሰግናለሁ አለቃ እና ተቀጠርኩ አልኩትኝ። እንዴ ምን ጥርጥር አለው ተቀጠርኩ ብቻ። ለአመታት አብረን እንሰራለን፣ በጣም ጎበዝ ሰራተኛ እንደምትሆንም አልጠራጠርም አለኝ። በሚገባ አለቃ በስራዬ አስደስታችኋለሁ አልኩኝና ከቢሮ በፍጥነት እየሮጥ ወጣሁኝ። ለአባቴም ደወልኩለት። አባቴ ጋም ደውዬ አባቢ ስራውን እኮ አለፍኩኝ አልኩትኝ። አባቴን በደስታ ፈነጠዘ። በቃ እቤት ስትመጡ ሁሉን እናወራለን አልኩኝና ስልኬን ዘጋሁኝ። ስልኬንም ዘግቼ ወደ ቤት በፍጥነት አመራሁኝ። እቤትም ደርሼ ደስታችንን ደስ በሚል ሁኔታ አከበር ነው። በቃ እናቴ በጣም ደስ አላት። ማሚ አልኳትኝ። ወየ ልጄ አለችኝ። በቃ ከዚህ በኋላ ስራውን ማቆም አለብሽ፣ አልኳትኝ። አይ ልጄ እኔ እኮ ስሰራ ደስተኛ ሆናለው። የሰው ቤት ሰራተኛ ስባል ለአንተ ሊከፋ ይችላል፣ እኔ ግን ደስተኛ ነኝ፣ አለችኝ። አይ በፍጹምማ፣ እስካሁን ለፋሽ፣ ደከምሽ፣ አሁን ይበቃል። እኔ ደግሞ ስራ ይዣለሁ፣ አሁን የረፍት ጊዜሽ ነው፣ አልኳትኝ። አይ ልጄ ይሁን፣ እስኪ አንተ ብቻ በርቱተ፣ ጥሩ ደረጃ አድረስልኝ ልጄ፣ አለችኝ። እማ አይዞሽ፣ በደንብ ነው ማኮራችሁ። በስራዬ ጠንካራ፣ እናንተንም አኩርቼ ትልቅ ደረጃ እንደምደርስ አልጠራጠርም አልኳትኝ። አባቴም አይ ልጄ ታኮራኛል፣ አውቃለሁ በጣም ጠንካራና ጎበዝ ልጅ ነህ። ደግሞ የሚመጡትን ፈተና በትዕግስት ማለፍ አለብህ! በስራ ቦታ ብዙ የሚገጥሙ ነገሮች አሉ። ያንን በትዕግስት ነው ማለፍ ያለብህ አንዳንድ ሰውሮች ተቤት ተናደው እንዲሁም ደግሞ በተለያዩ ህይወት ገጠመኝ ተበሳጭተው ሊመጡ ይችላሉ። ስለዚህ እነሱን በትዕግስት በማለፍ ስራህን ጠንክረህ መስራት አለብህ አለኝ። ያው እሱ ከህይወት ለምዶ ብዙ ነገሮችን አይቷል። ለዛም ነው እንደዛ ያለኝ። አረን ችግር የለውም አባቢ፣ እኔ እኮ ያንተ ልጅ ነኝ የሚመጡትን ፈተናዎች በትዕግስት ለመቀበል ዝግጁ ነኝ አልኩትኝ። አዎ ምክንያቱም ፈተና ብዙ ነገር ያሳይሃል። ሰዎች በቤታቸው ተናደው እንዲሁም ደግሞ በተለያዩ የህይወት ገጠመኝ ተናደው ቢመጡ ቢሮ ላይ የሚከሰት ነገር ነው። ያንንም ደግሞ በትዕግስት ማለፍ እንዳለብኝ ከአባቴ ብዙ ነገርን ተምሬአለው። አባቴ በሚሰራበት ድርጅት ብዙ መከራዎችን፣ ብዙ ፈተናዎችን አሳልፏል። ይህንንም ስላሳለፈ በሚሰራበት ድርጅት በትልልቅ ማዕረግ ላይ ተሽሞ ነው ያለው። ምክንያቱም ብዙ ከሱ ጋር የነበሩ ታታሪ ሰራተኛ የተባሉ እንዲሁም በጣም ጎበዝ የተባሉ ሰራተኞች ያደንቁታል። ምክንያቱም ትግስተኛ ሰዎችን የሚቀበልበት አቀባበል በጣም ልዩ ነው። እናም እኔም የአባቴን አራያ ተከትዬ ድርጅቱ ላይ በሚገባ እንደምሰራ ጠንካራ ተማ ሰራተኛ ሆኜ እራሴን እንደማኮራው ለአባቴ ነገርኩትኝ። አባቴም እንደሚኮራብኝ ተነጋግረን ሁላችንም ለጠዋት ዝግጅታችን አዘገጃጅተን ወደ መኝታችን አመራን። ሰላም ጤና ይስጥልን። ውድና የተከበራችሁ የቤተሰብ ሁለገብት ዩቲዩብ ተከታታዮች በያላችሁበት ሰላማችሁ በዝት ይበል። እንግዲህ እንዳዳመጣችሁት ህይወት በአጋጣሚ ክፍል አንድ ይሄንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ላይክ ኮመንት ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን።